ጀብል ምንም መሆን አልፈልግም፣ ገባችሁ? ሀይማኖት ጨርሻለሁ ከማለትሽ በፊት በመጀመሪያ ሰከን ብለሽ ቆም ብለሽ ነገሮችን ብታዳምጪ የተሻለ ይመስለኛል። መኖር ነው የምፈልገው እና በቅርቡም ደግሞ አዲስ ነገር እኔ ግን ከዛሬ በኋላ አንቺ ስልክ ላይ መደወል ፍላጎት አዲስ ነገር አለ? ምንድን ነው አዲሱ ነገር? እንደዚህ በቅርቡ ከሀገር የሚያስወጣ ነገር ምን አለ? ከዚህ በፊት ከብሩኬ ጋር ተስማምተን አብረን እንኖር ብለሽ ነበር። ሀይሚዬ፣ ስላየሹ ቪዲዮ ለምን ሁለቱንም አይን ባይን ለምን አታገናኛቸውም? ያየሽን ቪዲዮ ለምን ለብሩኬ አታሳየው? ከዛ በኋላ ኮ ውሳኔሽን እንቀበላለን እሱ የሩቅ ሰው አንተ ግን የቅርበኛ ብዬ ስላሰብኩ ነበር ማን ነው የሚቀድመው እኔ እኮ ነኝ አጠገብሽ ያለሁት የነበረው አይደል የቅርብ ሰው ረግጠሽማ እሱ ለእንግድነት ቤት ሲመጡ እንደዛ ማለት ትቻለሽ ይሄ ግን በጸብ ለመጣ ሰው እኔ አልቀበለውም እንዲህ አይደረግም በቃ የሆነ ስታስቢ ያገናዝብሽ ምናምን አስቢ እኔ ከአንቺ የሚፈልገው አንድ ነገር ብቻ ነው የሚላል ብለሽ እንዳተብ ሳኔሽን በጥፍን ወሰነሻል። የሚጸጽታችሁን ነገር አታደርጉ። ይሄን ያህል ፋይል አስቀምጣችሁ አንድ አመት ሙሉ አብራችሁ ላይፍን አሳልፋችሁ የሚቆጫችሁ ነገር ባታደርጉ በጣም እየተሻለ ነው ብዬ አስ በገባይ ልክና በተሰማይ ነገር ሰምቶ ይጨርሻለሁ። ሆነ ሀይሚሻ ከዚህ በፊት ብሩኬ ዱባይ ላይ የሄደውን ስሜት አሳያለሁ ብለሽ ከሆነ ብሩኬ ያለበት እና ቫሊዩ ዜሮ ሆኗል። ጨርሷል። አይ ሀይሚ ቆም ብለሽ ብታስቢ የተሻለ ይመስለኛል። ለማንኛውም ወደ ገደለው ከመግባትሽ በረራም ከመጀመርሽ በፊት ከዚ በፊትም ያው ብዙ ቃሎችን ገብተሽልናል። ምንም ነገር ቢመጣ እኔ እናንተ አብረን ሆነን አሸንፈን መኖር እንችላለን ብለሽ ቃል ገብተሽ ከብዙ ነገሮች ቡርኬን እንዳስታውሹ እናውቃለን። አሁንም ደግሞ ለአንተ ብዬ ተውኩት የሚባለው ነገር ስሙ ናፍቆሽ ከሆነ ኦኬ እንቀበልሻለን ማለት ነው። ሌላው ሲቀጥል ዳኔ ጋ ባየሹ ነገር እንደዚህ አይነት ውሳኔ እንድትወስኚ እኛ ቤተሰቦችሽ አንፈቅድልንም ብዬ አስባለሁ። በእኔ በኩል ይመስለኛል ሁለቱንም ማገናኝተሽ ያሳየሽን ቪዲዮ አሳየኝ ብለሽ ሶስታችሁ ሆናችሁ ብትፋጠጡ በጣም የተሻለ ነው እንጂ ዝም ብለሽ እንደዚህ አንቻ የተሻለና ትክክል ያልሆነ ነገር ሳይቶች ሊሆን ይችላል፣ ብሩክ ያሏለበት ቦታ ሊሆን ይችላል። ብቻ አይኖስ ከባድ ነው። ግን ቤተሰቦች ምን ትላላችሁ እስኪ? በዚህ ላይ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? አለው ምሽታችሁ እንዴት ነው? እንግዲህ የጨረቃ ፋሚሊ መርዶ ነው የሚባለው ይዘውልን መጥተዋል ማለት ነው መርዶ ማለት ከዚህ በፊት እንግዲህ ያው እችን ነገር ብሩኬ በህን እንዴት አድርጓት ነበረ። አሁን ላይ ደግሞ ያው ሀይሜ ልትሞክረው እያሰበች ነው። ያው እናንተ ብዙዎቻችሁ ከዳኒ ጋር ልትጀምር ነው ልታፈቅር ነው ምናምን የሚለውን ነገር ነው እያሰብን ያለ ነው። ሁላችንም ሁላችንም ባይባል በግማሹ በፍራንኩ ዙሪያ ማለት ነው። በእውነተኛው ሳይሆን በፍራንኩ። አሁን ግን በፍራንኩ ዙሪያ በሌላ መንገድ ነው ቅመሟ እየሄደች ያለችው ማለት ነው። ምክንያቱም ከአገሩ ጭልወጣ ስለሆነ ከብሩኬ ጋር ሰላሜን አውርጄ እንዲሁም ለቤተሰቦቼ ባዩ ሰዓት ሃይሚስ ሃይሚስ ለሚሉ ቤተሰቦች ነጻነት ግና ውጅልክ እኔ ልሄድ ነው ብላ ብሩክን እንግዲህ ዛሬ ይዛ ልመታለች ማለት ነው። ውድ ቤተሰቦቻችን እናንተስ እንዴት ተቀበላችሁት? እንግዲህ ማይሆን ማይሆን ነገር ማይሆን ማይሆን ቃል ከመናገራችን በፊት እስኪ እንወያይበት። እስኪ እናንተ በብሩኬን በሃይሚን በኩል ደጋፊ ያላችሁ ምን ትላላችሁ? ከዚህ በፊት እንግዲህ በሃይሚ የልብስ ብራት ጊዜ ብሩክን ከብዙ ነገር ነገር ለምነን ወከባ ፈጥረን ብሩክን አስቀርተናል፣ ሀሳብ አስቀይረናል ማለት ነው። እንዲሁም ደግሞ አሳዝኗ ስለሚወዳት የራሱን ውሳኔ ወስኖ ቀርተዋል ማለት ነው ሶ አሁን ቤተሰቦች ምን ታስባላችሁ በሀይሚ ጊዜስ እንዴት ነው ብሩክ ያኔ እውነት በድሏታል ብላችሁ ነው የምታስቡት የምታስቡት ዳንስ ያሳያት ነገር ምን ያክል እውነት አለው ለምንድን ነው ፋይል አለ ብለው በሚዲያ እስካወጡት ድረስ ለምንድን ነው ፋይሉን ማሳየት ያቃታቸው? ዳንስ ምን ያክል እርግጠኛ የሆነ ነገር አሳይቷታል ብላችሁ ታስባላችሁ ቤተሰቦች እናንተ ነው የምጠይቃችሁ እንግዲህ ኃላፊነት አለብን የእነሱ ኃላፊነት ምክንያቱም ከዚህ በፊት ብሩክ ባደረገው ነገር ብዙ ነው ርብርቦች ተደርገዋል ብሩክ ሌላ ሀገር እንዳይሄድ ሃይሚን ጥሎ እንዳይሄድ ይዞ እንዲሄድ ብዙ ነገር ተደርጓል። እስኪ ለብሩክ ጊዜስ ምንዴ ናችሁ እንዴት ናችሁ? ለብሩክ ጊዜ እስኪናችሁ። ሲቀጥል ደግሞ ኮመንት ላይ ያየሁት ነው። ሃይሚሻ፣ ከዚህ በፊት ባለ ሀብቱ ወስድሻለሁ ያለሽ ብሩክ የሄደ ጊዜ እሱ ነው ወይ ፕሮሰስ የጨረሰልሽ ያላትም ሰው አለ፣ ሀይሚዬ ማለት ነው። እንግዲህ አናውቅም እሱ ነገር ተደፋፍኖ ነው ያለፈው። ማን እንደሚወስዳ ስፖንሰሯም እንደሆነ ምናምን የምናውቀው ነገር የለም። በቅርቡ ግን አዲስ ነገር ይሄዳለሁ ነው ያለችው። ሜይ ቢ እንግዲህ ልደቷም ደርሷል። ሊታረቁም ሊሆን ይችላል። አይረ

ሊታረቁም ሊሆን ይችላል፣ እንግዲህ የእርቁን ይሆናል እንደዛ ያለችው። ወይም ደግሞ ያው እንግዲህ ብሩክ ከዚህ በፊት ሄዶ ስሜቱን አይታችሁታል፣ እንዴት እንደነበረ። ብሩክ በእርግጠኝነት እናቴ ውስጡ ይታመማል እንጂ ሰውነት ሆስፒታል አይተኛም፣ በነገራችን ላይ ማለት ነው። ማለት ሁሉም ነገር በውስጡ ነው። ብሩክ ቢናደድም በውስጡ ነው፣ ቢደሰትም በውስጡ ነው። እና ብዙ ነገር ውስጡ ይናደዳል፣ ግን እንደዚህ ያኔ አውጥቶ በቃ ሁሉ ነገር ወደ ውስጥ ነው የሚያለቅሰው ማለት ነው። በዚህ አጋጣሚ እንደዚህ አይነት ሰዎች ልባቸው ይጎዳል በጣም ነታቸው ይጎዳል። በቃ ሌላ ሰው ለመቅረብ በጣም ይጎዳሉ እንደዚህ አይነት ሰዎች ማለት ነው። በነገራችን ላይ ማለት ነው። ሰው እኛ ሴቶች ደግሞ ያው የሆነ ነገር ሲሆን ቶሎ ነው የምንሰበረው። ይሄ የታወቀ ነገር ነው። በዘንዛታውን ብሩክ ዱባይ ሲሄድ ሀይሜ በጣም ነበር ራሷን የጣለችው ምናምናም። ነገር ይሄ ያለፈ ነገር ስለሆነ ኦልሬዲ ያኔ ስላወራኋት እንዳይደብራችሁ ቤተሰቦች። ይሄ የሴቶች ማንነታችን ነው። በቃ ማለት እንደዚህ ነን። በቃ እኛ አይሆን በሆነ በትንሽ ነገር እንሰበራለን። ወንዶች ደግሞ ጠንካራ ናቸው፣ አይሰበሩም። ቢሰበሩ እንኳን ስብራታቸው ቶሎ ብሎ ወደ ቶሎ ብሎ እንደዚህ አይገንም እና ብሩክ እያደረገ ያለው ነገር አሁን እያደረግሽ ያለሽው ነገር ትክክል አይደለሽም ቢያንስ እንኳ ለደሽን በስነ ስርዓት ብናከብር በጣም ደስ ይለኝ ነበር ሁለት መቶ ሺህም ይህን ያህል አመት ለፍተን ገብተሻል እንዴት ሳናከብርልሽ ምናምን እያለ በጣም እያወራት ነበረ በዚህ ስጠት እንግዲህ ጥፋት ነው ብለሽ እኔን ልትለይኝ ካሰብሽ አመሰግናለሁ እያላት ነው ያለው እንግዲህ ቤተሰቦች እናንተ ምን ትላላችሁ ነው እኔ የምለው ፕራንክ ነው እንግዲህ የሚባል ደረጃ ነው የተጀመረው ወንድሞቹ ጋር ሲደወል አንዳንድ ቦታዎች ላይ እውነት ነው እየተባለ ብዙ ወሬዎችን ይወራሉ። እነዛ እነዛ ነገሮች አንድ ላይ አድርጋችሁ የብሩኬና የሀይሜ እንግዲህ ለየብቻ ተገናኝታችሁ አውሩ ሲባሉ ነበረ። ተገናኝታ ያወሩትን ነገር ምን ወሰዳችሁበት? ከዛሬው ቪዲዮ ሃይማኖት ያደረገችው ነገር ትክክል ነው። እንደውም ማለት እኛ እንዲህ አላችሁ፣ እንዲህ ሆናችሁ፣ አንቺ የሀይሜ ጠላት ነሽ፣ የብሩኬ ወዳጅ ነሽ ምናምን ከማለታችሁ በፊት እስኪ በእነሱ መካከል የእነሱን ደስታ የሚያመጣ ነገር እስኪ ኮመንት ስር ብንጽፍ፣ እርስ በራሳችን ብንመካከር። ሃይማኖት ዛሬ ያደረገችው ነገር ትክክል ነው ብላችሁ ታስባላችሁ? ብሩክ ሀይሚ የምትገፋው ሰው ነው? ሀይሚ ብሩክን የሚገፋ ሰው ነው? እንዴት ብላችሁ ታስባላችሁ? በብሩክ ህይወት ውስጥ ሌላ ሰው ቢገባ፣ በሀይሚ ህይወት ውስጥ ሌላ ሰው ቢገባ ይሄ አስፈላጊ ነው ብዬ እኔ አላስብም። ግን ደግሞ ህይወታቸውን እነሱ ናቸው የሚያውቁት፣ መብታቸው ነው። ህይወታቸውን የሚመሩት ራሳቸው ናቸው። በማንም ህይወት ማንም ሊያገባው አይችልም። ሃይማኖት እንደተናገረችው መግቢያዋ ላይ በራሴ ህይወት ማንም ሊያገባው አይችልም፣ ማንም አይኖር ሊኖር ወይን እኔ ነው የምኖረው ብላለችና፣ ብሩክም እንደዛው ካአሁን በኋላ ሀይሚ ሀይሚ የምልበት ጉዳይ የለኝም ቆርጦልኛል ወደ ራሴ ተመልሻለሁ በጣም ተረጋግቼ ነው ያለሁት ግን አንቺ የምታርፊበትን የምትወስኙ ውሳኔ አስበሽ አገናዝበሽ ወስኝ ስታወሪ ራሱ ትክክል አይደለሽም ለእኔ ሳይሆን ለዳኒ ነበር ስትቆረቆሪ የነበረው ብሎ ሲጠይቃት አንተ እኮ የቅርብ ሰው ነህ እሱ የሩቅ ሰው ነው ብላለች። እሱ ላይ እኔ የማልደግፈው፣ ምክንያቱም የቅርብና የሩቅ የሚባለው ለምሳሌ በእንግድነት ቤት ውስጥ የመጣ ሰው፣ እሱም ብሩኬን ባትንከባከበው፣ እሱም ብትንከባከበው ያው እንግዳ ነው፣ ሂያጅ ነው ሰው። እንደዛ ብዬ አስባለሁ። ይሄ ግን በጸብ የመጣን ሰው አንተ የቅርብና እሱ የሩቅ ነው ብዬ ነው ምናም የሚባል ነገር ያስኬዳል ብዬ አላስብም። ቤተሰቦች ደግሞ የእናንተን ስሜት ደግሞ ኮመንት ላይ ብጽፉልኝ እኔ ከተሳሳትኩኝ ያለውን ነገር ብትነግሩኝ የተሻለ ነው ብዬ አስባለሁ። እንደ እንደኔ ስህተት ነው ብዬ ነው ማስበው። ምክንያቱም ሁሉን ነገር ከበሬ ያደረገችው ከብሩክ ጋ ነው። በቃ ብዙ ነገሩን ክፉንም ደጉንም ያሳለፈችው ከብሩክ ጋ ነው እንጂ ከዳኔ ጋር አይደለም። ቅድሚያ ለብሩክ ነው እንጂ ለዳኔ መሰጠት የለበትም በፍጹም። እና ይሄ ነገር ይሄ ውሸት ነው ሀይሚ፣ ስህተት ነው ይሄ እዚህ ጋር ያለው ነገር። ሌላው ነገር እኔ ቪዲዮ እያንዳንዶቹን ቪዲዮዎች አይቻለሁ። እነሱ ብቻ በቂዎች ናቸው። ከዚህ በኋላ መልካም ነገር ነው ለአንተ የምመኝልህ እኔም የራሴ ኑሮ ኖራለሁ እና በቅርቡ ከሀገር ለወጣ ነው ብላለች። እና ይሄ ነገርስ እንዴት አያችሁት? ያስኬ ሄዳለሁ ብትወጣ ማለት ነው ያው ለፕራንኩ ነው እናቃለን። እንግዲህ የሆነ መበቀል የፈለገችው ነገር አብሮ ከዚህ በፊት እንደዚህ ላደረገው ነገር ነው ግን፣ ሀይሚ ወንዶች እኮ እንደዛ አይደሉም ወንዶች አይመዚንግ ምንም ማለት ያኔ ቢጎዱም ባይጎዱም እነሱ አይታወቅባቸውም። ያኔ መቋቋም ይችላሉ፣ በእንደዚህ ይህን ነገር ላይ ማለት ነው። ብሩክ ደግሞ እንደምታውቁት ውስጡ ነው እንጂ የሚጎዳው ላይጎዳም ሰው። ሃይሚም እንደዛው ጠንካራ ልትሆኝ ትችላለሽ ሜቢ፣ ግን የዛን ሰዓት አይተንሻል። ድጋሚ እንኳን ቢፈጠር እንደዛ ነገር ያን ያክል እንትናት ምክንያቱም አንዴ እንትን ስላልሽ ስለተፈተንሽ በድጋሚ ፈተና ያው የቀለለ ነው የሚሆነው። ኤኒዌይስ እዚህ ሁሉ ጣጣ ከሚደርሱ ቤተሰቦች እኛ የራሳችንን አስተዋጽኦ ምን ብናደርግላቸው እነዚህ ልጆች ወደ ነበሩበት ይመለሳሉ? እንደገናስ ደግሞ ድራማስ ቢሆንስ በእንደዚህ አይነት መልኩ ለብቻቸው ተገናኝተው የተነጋገሩት ነገርስ ያን ያክል ያግባባል አያግባባም የሚለውን ነገር እንዴት አያችው? ዛሬ ማለት ሀይሜ ትንሽ ረጋ ሰከን ብላ እሺ እሺ በሚለው ቋንቋ እያስረዳችው እንደሆነ ትንሽ ትንሽ፣ ብዙ ዛሬ አላወራችም ሀይሜ። ብሩኪ ደግሞ ብዙ አውርቷል ማለት ነው። ያወራቸው ነገሮች ግን እንዳለ ትክክሎች ናቸው። ሀይሜ ልትወስናቸውና ልታያቸው የሚገቡ ነገሮችን ነው ሲናገር የነበረው እያስጠነቀቃትም ነበረ። ከዚህ በኋላ እኔ ምንም ሀይሜ ሀይም መልበትም ስልክሽ ላይ የሚደውልበትም ጨቀጨቅኩሽ፣ በጣም አስጨነቅኩሽ፣ በጣም ይቅርታ። ይህን ነገር እኔ ስለሆንኩ ያመጣው ችግሩን ብዬ ነው እንጂ እስካሁን ድረስ ከማንም ጋር ጸብም አልፈልግም፣ ካሁን በኋላ ማንንም አልጣላም። ለአንዴና ለመጨረሻ ጊዜ አራታችንም ባለንበት ያለውን ነገር ተነጋግረን ከዛ በኋላ እኔም ከህይወትሽ እወጣለሁ፣ አንቺም ከህይወቴ ትወጫለሽ የሚል አይነት ነገር ነው ብሩኬ ሲያስረዳ የነበረው ቤተሰቦች ይህን ነገር እንዴት ታዩታላችሁ? እኔ በራሴ ዳኒ ሀይሚ እና ብሩኬ ተገናኝተው ሶሲም ባለችበት ቢሆን ችግር የለውም። ይሄን ቪዲዮ ብሩኬም ሳትጣላ ሳትደባደብ ዳኒ ጋር ያለው ቪዲዮ ለሀይሚ ቢያሳያት ከዛ በኋላ እንዴት ነው በቃ ብናየው፣ እኛም ብናየው ኦልሬዲ ተወርቷል አይደል እንዴ፣ ብናየው ምንም ችግር የለውም። እኛም እንዳናየው ከፈለጋችሁ ዘዋይታችሁ በቃ የሚያሳምን ነገር ከሆነ ያኔ እንትን ይባላል ማለት መፍትሄ ይኖረዋል። አሁን ግን ዝም ብሎ ከመሬት ተነስቶ እኔ የሚማ ባይኔ አይቻለሁና፣ በቃ ከዚህ በኋላ ላምን አልችልም ምናምን። እንጃ እኔ በሀይሚ በኩል ሆኜ ሳስብ እኔ ትክክል አይደለችም ባይነኝ። ቤተሰቦች እናንተ ደግሞ የራሳቸውን ኮመንት ስር የራሳቸውን ሀሳብ አስተያየት ጻፉ። መጥፎ መጥፎ ነገር ታጽፉ። እነዚህን ልጆች የሚያግባባና የሚያታርቅ ነገር በጽፉ በጣም ደስ ይለኛል። ውድ ቤተሰቦች፣ ሃይማኖት ግን የወሰነችው ነገር በጣም ትክክል አይደለም፣ አስፈላጊ አይደለም ብዬ ነው ማስበው። ምክንያቱም ከዚህ በፊት እኔ እናንተ ብዙ ነገሮችን አልፈን መተናል። አሁንም ቢሆን የቀረው ይቀራል ብላ ስንት አይነት እድል መጥቶለት ብሩኬ ያው ከአንዴም ሁለት ጊዜ በረራ አድርጎ ዱባይ ላይ በሁለተኛው እሷን ይዞ በመጀመሪያው እሱ በንዴት ሄዶ ያው የተፈጠሩትን ነገሮች ታውቃላችሁ። አሁን ደግሞ በተረዋ ሀይሚ እንግዲህ እድል ደርሷት ልትሄድ ነው። ልትሄድ ስትል እንግዲህ ብሩክን ሰላሙን አውርዳ ነው የምትሄደው። በኦዲንሶች ፊት ነግርሃለሁ፣ ማንም ሰው ጋ ሄደ መስራት ትችላለስ ትለው። እሱ ፕራይቬቴ ነው አንቺ ስላልሽኝ አይደለም ራሴ ነኝ ሰው ጋ ምናምን አትበኝ፣ እኔ ማወራው ስለና ስለአንቺ ነው ብሎ እንግዲህ ሲያስረዳት ነበረ። በዚህ መካከል እንግዲህ ማድረግ የለባትን ብዬ አስባለሁ ሃይማኖት ትክክል አይደለችም ውሳኔዋ እንደዚህ የሆነ ጸብ ሲመጣ ብድግ ብዬ ሄዳለው ምናምን ይሄ አግባብ ነው ብዬ አላስብም መግባባት መነጋገር አለባችሁ ከዚህ በፊትም ቤተሰብ ቃል አስገብቷችኋል ሲቀጥል ደግሞ ብሩኬም የጋሽዬ ቃል አለበት አንችም የሙሽዬ ቃል አለብሽ ያንን ቃላችሁን የቤተሰብን የወላጅ ቃል አይበላም አይታጠፍም ሶ ሁለታችሁም ቃል አለባችሁ ቢያንስ እንኳን ቦታጅራ ሄዳችሁ ለሙሽዬ ቡሩኬም ለጋሽዬ ተናግራችሁ ያለውን ነገር ለሚዲያውም ነጻ ትሆናላችሁ፣ ለሁለታችሁም። ምክንያቱም ያለው ነገር እንደዚህ ድፍረስርስ ብሎ መሆን የለበትም። ቢሆን እንኳ ማለት ነው ግን ነገር ግን ይሆናል ብዬ እኔ አላስብም። ምክንያቱም ብዙ ሰው የሃይሚና የቡርኬን መለያየት የሚፈልግ ሰው ማንም ሰው የለም። ዛሬ ራሱ ቤኪ ራሱ ቡታጅራ መሄድ አለባቸው ሰላምን ለማውረድ ምናምን ብለዋል። ና ሁል ጊዜ ደግሞ እንደዚህ ጸብ ሲመጣ ቡታጅራ ጸብ ሲመጣ ቡታጅራ በጣም የሚደብረው አንዳንዴ በራሳችሁ በሁለት ሁለታችሁ በቃ ይሄን ነገር ቢጎዳኝ የሚጉዳኝ ብላችሁ አንዳችሁ ተሸንፋችሁ ይቅርታ ማድረግ አለባችሁ። እና እኔ አሁን አሁን ሃይሜ ናት ይቅርታ ማድረግ አለባት ብዬ እኔ አራት ፐርሰንት ምደመድመው ለምን መሰላችሁ? ከዚህ በፊት እሷ ከሰራችሁ ነገር ማለት ነው ያው ብሩኬ ከአንዴም ሁለት ሶስት ሴ ይቅርታ ብሏታል ታላል። ስለዚህ አሁኑንም ይቅርታ ብላ ማለፍ ያለባት ሀይሚ ናት ብዬ ነው ማስበው። እንደው ብትጎዳም እንኳን እሷነት ይቅርታ ብላ ማለፍ ያለባት ለአንድ ጊዜ ማለት ነው፣ ሁለቴ ሶስቴ ሲጀመር የሰው ልጅ ይደክማል እና ያን እንደዛ እንዳይሆን ማስጠንቀቅ መናገር ነው። ግን በዚች ፕራንክ ይሄ የአንድ አመት ሙሉ የቆዩትን ላይፍ ትቶ ሌላ ቦታ ሄዳለሁ ምናምን መመኘት ማለት ያኔ እዚህ ጋር የነበረው ላይፍ ዝም ብሎ ሬዘርቭ ነበር ብዬ ነው እኔ የማስበው። እኔ እንደዛ ነው የማስበው። ብሩኬም ቢያደርገው፣ ሃይሜን ብታደርገው ምንም አዲስ ነገር የለውም እና ይሄን ነገር ቆም ብላችሁ እንደ ህፃን ሳይሆን እንደ አዋቂ ቆም ብላችሁ ማሰብ ከዛ እዚህ መድረሳችሁ። ብዙ ቤተሰቦች አላችሁ፣ ብዙ የሚወዳችሁ ኦዲየንሶች አሉ። እናንተ በማይረባ ነገር ተለያይታችሁ ማየት የማይፈልጉ በጣም አሉ። የሚጠሏችሁን ያህል የሚወዷችሁ ናቸው የሚበዙት ማለት ነው። ስለዚህ ቆም ብላችሁ ብታስቡ ቤተሰቦችም ጥሩ ጥሩ ነገር ጥሩ ጥሩ ኮመንት እየጻፋችሁ ሀሳብ አስተያየት ብታስተላልፉላቸው በዚህ አጋጣሚ በጣም ደስ ይለኛል። እና ዛሬ ሃይማኖት የወሰነችው ውሳኔ መቶ ፐርሰንት ትክክል አይደለም በኦዲንሶች ፊት ማለት ነው። ማለት አባባሏ ትክክል ናት፣ ግን ደግሞ ለብሩክ ይህ አይገባውም ባይነኝ እኔ በራሴ በኩል ማለት ነው። በእሷ መንገድ ትክክል ልትሆን ትችላለች፣ ግን እኛ ደግሞ እንዳንድ ኦዲንስ ለብሩክ ይህ አይገባውም ብዬ ነው እኔ የማስበው ማለት ነው ምክንያቱም በቃ ብዙ ስራዎችን እሷም ሰርታለች። እሷ ባሰራ እኔ ዛሬ ላይ ያወራችው ነገር ትክክል ነው ብዬ ልቀበላት እችላለሁ። ግን እሷም ሰርተዋለች ይሄን ነገር ማለት ነው ያኔ ይሄ አልጋ የሚለው ነገር ነው። ብዙዎቻቸው አሁን እንትን የሆነባቸው እሷ ሰርታለች ሲባል እሷ አልጋ ላይ ነው ምናምን። እሱ ችግር የለውም ምንም አዲስ ነገር አይፈጥርም በቃ እና እንደኔ እንደኒ እኔ ሀይሚ ይቅርታ አድርጋ ያሁኑ ነገር ማብረድ ትችላለች ብዬ ነው የማስበው። ሌላው ሲቀጥል ደግሞ ዳኒ ጋ ያለውን ቪዲዮ ብታሳየው ለብሩኬ ብዬ ነው እኔ ማስበው ማለት ነው ቤተሰቦች፣ ከዛ በኋላ ሁሉም ነገር መፍትሄ ያገኛል አይደል እንዴ? መፍትሄ ያጣውም ሁሉ መፍትሄ ያገኛል፣ እውነቱና ውሸቱም ይለያል። ምናልባት ደኒ አውቆ ሊሆን ይችላል፣ ብሩክን ለማናደድ ፈልጎ ሊሆን ይችላል። ምክንያቱም ሶ ሲሄዳ ፕራንክ ስለሰራች፣ ሶ ለማናደድ ፈልጎ ኤድ ያደረገው ነገር ሊኖር ይችላል። ስለዚህ ይህን ይህንንም ታሳቢነት ማድረግ አለብሽ ሀይሚ፣ በራስሽ መንገድ ብቻ ተነስተሽ ብሩክን ስላልፈለግሽ ብቻ ወደዚህ ሀገር ሄዳለሁ ወደዚ ሀገር ሄዳለሁ ማለት አይደለም። በእርግጥ የቅናሽ የምትሄጅበት ሀገር መብትሽ ነው፣ ምክንያቱም ሰው በመብቱ ማንም ሊያገባው አይችልም። ግን ደግሞ አንዳንዴ መገፋት የሚባል ነገር አለ። ሰውን በድሎ መሄድ፣ ሰውን የሆነ ነገር አድርጎ መሄድ ጥሩ አይደለም። ሰው አዝኖብሽ ብዙ ሀገር ብትመኝ፣ ያው መኖርም እንዳለ መሞትም ስላለ ያን ያክል ርቀን አረቀን ማሰብ አለብን። ገባችሁ? ቤተሰቦች ከጎናችሁ ያለን ሰው በደንብ ያለውን ነገር ግልጽ አድርገሽ ብታስከፊው እንኳን ይቅርታ ጠይቀሹ፣ ከዛ በኋላ ለአንቺም መንገዶች ጥሩ ይሆንልሻል። ብትሄጅም እንኳን እዛ ቦታ ላይ ብትቆይም እንኳን አትጸፀችበትም። ገባሽ? በአንዳንድ ነገሮች የሆነ አስቸኳይ ውሳኔ ስንወስድ ብዙ ጊዜ እንጸጸታለን። ገባችሁ? ስለዚህ ይህን ይህን ነገር የሚያረጋጋ ነገር ኮመንት ላይ እየጻፋችሁ ሃይማኖትን ብንመክራት ምን ይመስላችኋል? ብዙ ቤተሰቦች ሀይሚ ምክር አያስፈልጋትም ትላላችሁ። በእርግጥ አሁን ላይ ግን ያስፈልጋታል ብዬ ነው የማስበው። እና እንዴት አያችሁት? ውሳኔዋን ወደዳችሁት ወይስ ጠላት? ይወደዋል በነገራችን ላይ በዚህ አጋጣሚ ጠላት ይወደዋል። ምክንያቱም ብዙ ሀይሚ ብቻዋ እንድትሆን፣ ከሌላ ሰው ጋር እንድትሆን በጣም ብዙ ሰው ይፈልጋል። ከብሩክ እንድትርቅ በጣም ብዙ የሚፈልግ ሰው አለ። ይሄ በገንዘብ ራሱ ተከፍሎ ብዙ ሰው አለ። ሶ ያ እድል ደግሞ ዛሬ ተሳክቷላችኋል ብዬ ነው የማስበው እንዴት እንዴት እንዴት እንዴት አድርገውት እንደሆነ ያ ሁሉ ገንዘብ ተከፍሎ ምናምን ሳይለያዩ ቀርተው ዛሬ ላይ ግን ተሳካላቸው ብዬ ነው ማስበው። እነት ደስ ይላቸዋል እንደዚህ ያሰቡት ሰዎች በጣም ደስ ይላቸዋል ብዬ ነው ማስበው። ኢኒዌይስ ሁሉም ነገር እግዚአብሔር ነው የሚያውቀው። ግን ያው ጥሩ ጥሩ ኮመንት በመጻፍ እስኪ ያለውን ነገር ሁላችሁም ደግሞ የሚሰማችሁን ስሜት ሀይሜ ትሄድ ወይ አትሄድ የሚለውን ነገር ማለት ከዚህ በፊት ለብሩክ እንዳረጋችሁት ብሰሩ በጣም ደስ ይለኛል ማለት ነው። ውድ ቤተሰቦቼ አመሰግናለሁ። መልካም አዳር።